እንዴት አመሻችሁ? እንዴት ዋላችሁ? እንዴት አደራችሁ? በመላው ዓለም ሆናችሁ ይሄን ዝግጅት የምትከታተሉ በሙሉ በያላችሁበት ዓለም ባለው ሰዓት አቆጣጠር እንዴት ዋላችሁ፣ እንዴት አደራችሁ፣ እንዴት አመሻችሁ እንላለን። በድጋሚ ተከስተናል። አሁን በድንገተኛ ማሰባሰብ ብር ማሰባሰብ ነው የመጣው። ስለዚህ እስኪ ይሄ ለማሰባሰቡ መጀመሪያ ይፈልጋል። አዎ ይፈልጋል፣ ይፈልጋል ያሁ እንግዲህ እስከዛሬ ድረስ ኒያ ማቴሪያል መግዣ ከመላው ጋር አንድ ወር ሆነን መጀመሪያ ላሳለፍነው አንድ ወር ባጠቃላይ እስካሁን ድረስ እንግዲህ የተጣራ በብር 667 ሚሊዮን ብር ገቢ ሆኗል። ዛሬ ደግሞ ምሽቱ በጣም የተለየ ነው። በፕላንቱም ለሊት ጧት አስራ ሁለት ሰዓት ይገባ ነው። አሁን ደግሞ እንደገና ተመልሰናል። ለምን የሚለውን ምላሽ እና ደምጣለን እናያለን። በነገራችን ላይ እዚህ የተገኙ የተለያዩ ከተለያዩ ቦታ ይመ ተከበሩ ጎች አሉ ያሬ ሬ ሬ ሬ ሬ ሬ ሬ ሬ ሬ ሬ ሬ ሬ ሬ

ወደዚህ ሞቅ አድርጋችሁ እስኪሸኟቸው የኢትዮጵያ ንግድ ባንክ ፕሬዚዳንት አቶ አቤ ሳን እና ምክትል ፕሬዚዳንት በሙሉ በጭማሪም የሰራተኛ ማህበር ፕሬዚዳንቱን ሞቅ አድርጋችሁ ወደዚህ በአክብሮት እስኪ ጋብዙልን

ጀምሮ አንድ ላይ የመጣ ብዙ ይሰራ ነበር። አሁን ራሱ አሁን ተመልሶ የራሱ ስቱዲዮ እና አሁን ስቱዲዮ ይዞ ምናምን እኔ ካየሁ ጎብኝቻለሁ፣ ኤግዚቢሽን ሁሉ አድርጓል። አሁንም አሉ አሁንም አሉ ችግር የለውም። ሁሉም ዜ ቀጣዩ በሃይ ስኩል ደረጃ ነው። ሙዚቃ ትምህርት ቤት ስዕል ነው የተማርኩት፣ ወይዘሮ ከቀለም ትምህርቱ ጋር የስዕል ትምህርቱንም የሙዚቃ ትምህርቱንም አድርጌ ሶስት ዲፕሎማይዥን የወጣሁት ያን ሰዓት። ከዛ በኋላ ስዕሉን አልፎ አልፎ እሰራለሁ፣ ሙዚቃውም እንደዚህ እያልኩኝ። አሁን ከኮቪድ በኋላ ጊዜ ሳገኝ ሉ ገባሁ እና ስዕሎች በብዛት ተሰራው ባለፈው ማሪዎት ሆቴል ኤግዚቢሽን አቀረው፣ እግዚአብሔር ይመስገን ብዙ ሰዓቢዎች በጣም ተደንቀው ከጎኔ ናቸው። አሁን እንደውም ሁለተኛው በቅርቡ ከመስጦር ከሶስት ወር በኋላ ሁለተኛው ኤግዚቢሽን ባለውም ይካሄዳል። ደሴ የወይዘሮ ሲን ተማሪዎች። ደሴ ወይዘሮ ሲን በጥበብ በጣም የታወቀ ነው። በሙዚቃም በስዕልም የተማራቸው ትልቅ ደረጃ የደረሱ በጣም ብዙ የወይዘሮ ሲን ተማሪዎች አሉ አሉ ለዚህ ለተቀደሰ አላማ በተለይ በተለይ ለቢኒያም እሱን መሆን እንደማይቻል ሁሉ እሱን ማገዝ ግን ይቻላል። ምንችለውን ሁሉ ሁላችንም ማለት መጀመሪያ መጀመሪያ እናንተ ወንድሞቼ በጣም ወዳችኋለሁ። እንግዲህ እንግዲህ ያው መቄዶኒያ በተቻለው መጠን ለማገዝ እየሞከርን ነው። አቅም በፈቀደው፣ እግዚአብሔርን በፈቀደው ማለት ነው እንግዲህ ባለን ነገር በሁሉም ነገር ማለት ነው እና አሁን በቀጣይም በተቋማት ደረጃ አሁን ባይዘወይ ደረሰኝ ነገር እኮ በቃል የተገባው ብዙ ነው። ትላንትና ቃል የተገባውን ስሰራው አንድ ሚሊዮን ሀያ ሺ ብር ነበር ቃል የተገባው ጠቅላላ ከሱ ብቻ አሁን ሰባት መቶ ምናምን ላይ ሀምሳ ሺ ጨማሪ ቢገባ ወደ ሁለት መቶ ምናምን ሺ ነው ሰው እነዛ በቋም ደረጃ ብዙ ድርጅቶች ሶስት መቶ ሺ መቶ ሀምሳ ሺ ምናምን አሉ፣ ሁለት ሶስት እና እነሱን እና ሌሎችንም ይዤ በቀጣይ እንግዲህ ጨመር ጨመር አድርጌ ይመጣሉ። እንግዲህ እናንተንም ስራችሁንም ጊዜያችሁንም እግዚአብሔር